ይህ ታሪክ የተፈጠረው በ2015 የኤልሳልቫዶር ውስጥ ሲሆን የታሪኩ ባለቤት ሊያንድሮ አሌክሳንደር የተባለ የሞተር አሽከርካሪ ነው። የሞተር አሽከርካሪ ማለት ሊያንድሮ ሰዎችን እንደ ራይድ ያጓጉዛል። በዚህም ነበረ ሕይወቱን የሚኖረው። በ2015 አንድ ቪዲዮ ተለቀቀ። በቪዲዮው ላይ ሊያንድሮ ደረጃ ላይ ተቀምጦ ይታያል። አንድ ሰው ደግሞ ቆመው ሊያንድሮን ሲያናግረው እየቀረጸ ነበረ። እንዳንዳንድ ምንጮች ከሆነ የሚቀርጸው ግለሰብ ሰዎችን እያስፈራራ በየወሩ ብር እንዲከፍሉት ያስገድድ ነበረ። እንደ ምንጮቹም ከሆነ ሊያንድሮ ይህንን ወርሃዊ ክፍያ ለመክፈል እንደማይፈልግ ተናግሮ ነበረ። እናም በዚህ ሰባት ሰከንድ በሚሆን ቪዲዮ ላይ ሊያንድሮ ደረጃ ላይ አስቀምጦት ሲያናግረው ይታያል። በቪዲዮ ላይ ሊያንድሮ አለቃ ሲል ይሰማ ነበረ። ቀራጩም አለቃ ይልና ሊያንድሮን በእግሩ ይመተዋል። ከዛም ሽጉጥ በማውጣት ሊያንድሮን ስድስት ጊዜ ጭንቅላቱን ብሎ ይገለዋል። በቪዲዮ ላይም ሊያንድሮ መሬት ወድቆ ደም እንደ ጎር ሲፈሰው ይታያል። በዚህ ታሪክ ላይ አንዳንዶች እንዳሉት ሊያንድሮ በእርግጠኝነት አደንዛዦችን ይሸጥ እንደነበርና የገደለውም ሰው ገንዘቡ እንደማይመለስለት ሲያውቅ እንደገደለው ተናግረዋል። እኔ ግን ይህ ሞተረኛ መስኪን እንደሆነና ወላይ ክፍያውን አልከፍልም ስላለ እንደተገደለ አምናለሁ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። የዚህ ቪዲዮ መጠሪያ ኤል ፓንቴራ ሲባል ስለ ባለታሪኩና ስለ ብዙ ነገሮች ብዙ መረጃዎች የሌሉ ሲሆን እኔ ግን ኢንተርኔት ላይ ያገኘኋቸውን መረጃዎች እነግራችኋለሁ። ይህ ግለሰብ ከአዲ እንደሆነ ይነግሩናል። ቪዲዮ በኢንተርኔት ላይ ኤል ፓንቴራ በሚል ርዕስ ተለቀቀ። ግለሰቡ ከላይ ራቁቱን ሲሆን፣ እጁ የፊጢን ታስሮ መሬት ላይ ተኝቶ ይታያል። ልጁ ላይ ይህንን የሚያደርጉበት ግሩፖች ኤል ፓንቴራ የተባሉ ሲሆን፣ ቪዲዮን የሚቀርጸው ሰው ደግሞ ቪሞ ፓንቴራ ይባላል። ይወጣልች ይህን ኤል ፓንቴሮ የተባለውን ግሩፕ በመካዱ ነበረ ሊገሉት ያስቡት። ከዛም ቪዲዮ ይጀምራል። በቪዲዮ ላይ አንድ ሰው መጥቶ በቆንጨራ የልጁን እጅ ይቆርጥለታል። በዚህም ሰዓት መሬት ጭንጨራውን በመውጣት የልጁን ፊትና ጉልበት ይለው ጀመረ። ልጁም በከፍተኛ ሕመም ይጮኻል። ከዚህ በላይ ዲቴል አልገባም። ከዛ በኋላ የሚያደርጉትን ለእናንተ አልነግራችሁም። ወደ ቀጣዩ ታሪክ እንሂድ። ይህ ታሪክ የተፈጠረው በኦክቶበር 29 2018 ጓቴማላ ውስጥ ሲሆን የታሪኩ ባለቤት የ32 ዓመቷ አሌሃንድራ ነው። አሌሃንድራ ሲንግል ማም ስትሆን ጎረቤቶቿ ጠንካራ ሰራተኛ እንደሆነች ይመሰክሩላታል። ቤተሰቧን ለመደገፍ በጽዳት ስራም ትሰራ ነበረ። በጊዜም ሂደት አሌሃንድራ አንድ ሰው ታገባለች። ይህም ሰው ማሪዮ ሲባል ከዚህ በፊት ያገባት የስድስት ልጆቹን እናት ደብድቦ ታስሮ የነበረ ሰው ነው። ማሪዮ በጣም ቀናተኛ ሲሆን፣ አሌሃንድራ ማንንም እንደታወራ አይፈልግም ነበረ። በአንድ ሰኛው ቀን አሌሃንድራ እህቷን ልታያት ልትሄድ እንደሆነ ትነግረዋለች። ማሪው ግን አላመናትም ነበረ። አሌሃንድራ ግን እህቷን ጠይቃ ወደ ቤቷ ምሽት ላይ መጣች። ማሪው የት እንዳመሸች ጠይቃት እሷም ከእህቷ ጋር እንደመጣች ነገረችው። ማሪው ግን በንዴት ውስጥ ነበረ። በዚህም አሌሃንድራ ወደ አልጋ እስክትሄድ ጠብቆ ስተኛ ያለት ጠብቆ ቆንጨራ በማምጣት ሁለቱም የአሌሃንድራን ልጆች ቆረጣቸው። አሌሃንድራም ጩኸቷ አለቀቀችው። ጎረቤቶቿም ሊረዷት መጡ። ጎረቤቶቿ ሲመጡ ግን ማሪው ቤቱን ለቆ ወጥቶ ነበረ። ጎረቤቶቿም ወደ መኝታ ቤቱ ሲገቡ በስልካቸው እየቀረጹ ነበረ። በቪዲዮ ላይም አሌሃንድራ አልጋው ላይ በደም ተደፍቃ ትታያለች። በቪዲዮ ላይም አሌሃንድራ ፊቷ ግማሽ ለግማሽ ተከፍሎ ነበረ። ከዚህም የከፋው ነገር አሌሃንድራ የምታሰመው የሲቃ ድምፅ በጣም ለመተንፈስ ስትሞክርና መተንፈስ ሳትችል ስትቀር ትታያለች። በዚህ ቪዲዮ ምክንያት ይህቺ ምስክን ሴት ሚስ ፓክማን የሚባል ስም ተሰጣት። ምክንያቱም ፊቷ ጌሙ ላይ እንዳለው ካራክተር ስለነበረ ነው። አሊሃንድራም ከዚህ ዓለም ሦስት ልጆቿን ተታሞተች። ይህ ታሪክ በደንብ አብራርቼ እንደሰራላችሁ ከፈለጋችሁ ኮሜንት ላይ ንገሩኝ። ሚራ ይህ ሰው ከዛፍ ጋር ታስሮ ከመቶ ጊዜ በላይ ተተኩሰበት ታሪኩ ይህን ይመስላል ስሙ ሂጎ ፊገሮዋ ሲባል የታዋቂው አርቲስት ጆን ሰባስቲያን የህት ልጅ ነው የህት ልጅ ከመሆኑም ባሻገር ሂጎ ታዋቂ ቢዝነስ ሰውም ነው ሂጎ ራንቻ ላሚሲዮን የተባለ የጎሽ ማርቢያና መጋለቢያ ያለው ግለሰብ ነበረ በሜክሲኮም የተለያዩ ኢቨንቶችን ያዘጋጃል ከላይ ሲታይ ሁሉም ነገር ያለው ቢዝነሱን ብቻ የሚሰራ ከቤተሰቡ ብቻ ሳይሆን ዶዎችን የሚረዳ አይነት ሰው ነበረ ነገር ግን በሚያሳዝን ሁኔታ በጃንዋሪ 27 2019 ህይወቱ ባልተጠበቀ መልኩ ተቀየረ። በዚህን ቀን ነበረ ሂጎ ውስጥ የጎሽ ውድድር ያዘጋጀው። የተዘጋጀው ዝግጅትም በሚገባ መልኩ እየሄደ ሳለ ነበረ ብዛት ያላቸው የታጠቁ ወንዶች ወደ ዝግጅቱ ወደሚካሄድበት ሜዳ የገቡት። በዚህ ሰዓትም አንዱ የሂጎ ቦዲጋርድ ሊያስቆማቸው ሲሞክር እዛው ተኩስ ይገሉታል። ከዛም አንዱ የታጠቀ ግለሰብ ወደ ሂጎ ሄዶ ብዛት ያለው ሰው በተሰበሰበበት አግተው ይወስዱታል። ከወሰዱት በኋላም ቤተሰቡ ከቀናት በኋላ ቤት ልናገኘው ወይንም ደህና ሆኖ ልናየው እንችላለን ብለው ቢያስቡም ከሰባት ቀን በኋላ ግን የፈሩት ይደርሳል። የህጎ ሬሳ በአንድ ቦታ ተጥሎ ይገኛል። የህጎ ሰውነት በጥይት ተበሳስቶ ነበረ የተገኘው። በዚህም ሀዘን ላይ እያሉ ነበረ የህጎ ቤተሰቦች አንድ ዘግናኝ ቪዲዮ ኢንተርኔት ላይ ተመለከቱት። በቪዲዮ ላይ ሂጎ ከአንድ ዛፍ ጋር የፊጥኝ ታስሮ የታጠቁ ሰዎች ደግሞ ከበውት ይታያሉ። በቪዲዮ ላይም ሂጎ ተስፋ መቁረጥ ምን አደረኩኝ ምን አደረኩኝ በተደጋጋሚ እያለ ይሰማ ነበር። ከሰከንዶች በኋላ የታጠቁት ሰዎች በሙሉ ከመቶ ጊዜ በላይ በጥይት ደብድበው ይገሉታል። በዚህ ላይም ብዙ ሰዎችን ያከራከረ ሲሆን ለምን ሂጎ ተገደለና ሂጎ ከሜክሲኮ አደገኛ ግሩፖች ወይንም ካርቴሎች ጋር ምን አይነት ግንኙነት አለው የሚሉ ጥያቄዎች አሁንም ይነሳሉ። እስካሁን ኑ ቀን ድረስም የጎፊገሯ ሞት ምክንያት ሊታወቅ አልቻለም። ይህ ጎስት ራይደር ይባላል። እናም ከመንጊዜዎቹም አሰቃቂ ቪዲዮዎች መሃል አንዱ ሲሆን በሜክሲኮ ካርቴሎች የተፈጸመ ግድያ ነው። ማብራር ያላችሁ ይህም ቪዲዮ ማናችሁም እንድታዩት አልመክርም። እንደዚህ አይነት ታይፕ ኦፍ ቪዲዮዎች በጎሬ ዌብሳይቶች ላይ ነው በብዛት የሚገኙት፣ እናም እንዳታዩት እመክራለሁ። ነገሩ የተፈጠረው በሴፕቴምበር 2020 ሲሆን የተጠቂው ስምም ጎስት ራይደር ይባላል። ይህ ቅጽል ስሙ ነው። ይህም ሰው ለሶስት ቀን ተከታታይ ቶርች ተደርጓል። እናም አይታችሁትም ሰምታችሁትም ልታምኑት በማትችሉት መልኩ ነው ቶርችና ጭካኔ የተፈጸመበት። ቪዲዮ ሁለት ደቂቃ ርዝመት ሲኖረው፣ ቪዲዮ ሲጀምር ጎስት ራይደር አስከፊ ሁኔታ ላይ ሆኖ ይታያል። ምክንያቱም የጎስት ራይደር ፌሱ ማለትም ፊቱ ከቪዲዮ በፊት ተገፎ ወይንም ፊቱ የላይኛው ቆዳ ተልጦ ይታያል። ከዚህም በኋላ ነበረ ገዳዮቹ ጭካኔያቸውን ያሳዩት እነሱም አልኮል በማንሳት የተገፈፈ ፊቱ ላይ ያፈሱበት ጀመረ። አስቡት ፊቱ ኦሬዲ ተገፏል። ከዛም ፊቱ ላይ ክብሪት ለኩሰው ፊቱ መንደድ ጀመረ፣ እንደዚህ እንደምታዩት ምስል ማለት ነው። እናም እያያችሁት ፊቱ ሲቀልጥ እንመለከታለን። ካሜራማኑና የካርቴል አባላቶቹ ሲስቁና ሲሳደቡ ከኋላ ይሰማል። ጎስትራይደር ፊቱ ሲነድ የሚያሰማው ድምፅ ለመናገር እንኳን አልችልም። ቪዲዮም አልቋል ብላችሁ ሳትጨርሱ ሌላ ደግሞ በሌላ ቀን የተቀረጸ ቪዲዮ በዛው ቪዲዮ ላይ አብሮ ይጀምራል። በዛም ቪዲዮ ላይ ጎስት ራይደር ከመጠን በላይ ቶርች እና ሰውነቱ ነዱ በቪዲዮ ላይ ይታያል። ጭንቅላቱ ደግሞ በደም የተለወሰ የራስ ቅል አጥንት ብቻ ነበር የሚታየው ቆዳ የለውም፣ ጸጉር የለውም፣ አይኑን እንኳን ማየት አትችሉም። ከዚህ ሁሉ በኋላም ጎስት ራይደር በህይወት በቪዲዮ ላይ ይታይ ነበረ። የቪዲዮ መጨረሻ ላይ የካርቴል አባላቶቹ ጭንቅላቱን ቀና እንዲያደርግ ሲያዙት፣ እሱም ቀና ይላል። እኔ ለራሴም ሊገባኝ አልቻለም፣ እንዴት አንድ ሰው እንደዚህ ተደርጎ በህይወት ሊቆይ እንደቻለ ሊገባኝም አልቻለም። ከዚያም በህይወት እንዳለ ያዩት ካርቴሎች እንደገና ፊቱን በእሳት አናደዱት። ፊቱም በምስሉ ላይ እንደምትመለከቱት ምስል መሆን ጀመረ። በሚያስገርም ሁኔታ የሟች ቅጽል ስም ጎስትራይደር ይባል ነበረ። እሱም ለያዛቸው የሌላ ቡድን አባላቶች ወይንም የሌላ የካርቴል አባላቶች እንደዚህ ተመሳሳይ ነገር ነበር የሚያደርገው ለዛም ነው ጎስት ራይደር የተባለው ይህንንም ወንጀል እነሱ ላይ የፈጸሙበት። እሱም በተመሳሳይ ለሌላ ቡድን አባላቶች ተመሳሳይ ነገር ስለሚያደርግ ነው። ቪዲዮም ካያችሁት ቪዲዮቹ በጣም ዘግናኝ አሰቃቂ፣ በምንም ምክንያት እንድትያዩት አልመክርም። ምክንያቱም ካያችሁት ለምንድን ነው ያየሁት ብላችሁ ራሳችሁን መውቀሳችሁ ስለማይቀር ማለት ነው። የዛሬው ቪዲዮ ይህን ይመስላል።